ሥሩ የሚጣፍጥ ቅርንጫፉም የጣፈጠ ይሆናል። ይህንን አይለ ቃል የተናገረው ብርሃነ ዓለም ቅዱስ ጳውሎስ ነው። የተነገረው ደግሞ በሮሜ ከተማ ለሚኖሩ ሰዎች ነው። ቃሉን የምናገኘው የሮሜ መልእክት ምዕራፍ 11 ከቁጥር 16 ላይ ነው። ወለመኮነት ቀዳሚያ ቅድስተ ወብሁኒ ቅዱስ ከማሁ። እነሆ በኩራቱ ቅዱስ ከሆነ ብሁም ቅዱስ ይሆናል። ወይም ደግሞ እርሾው ያማረ ቢሆን ዳቦው ያማረ ይሆናል። ወለም መኮነ ስራዋ ቅዱሰ ከማሁ አይጹቂያኒ ቅዱስ እነሆ ስሩ የሚጣፍጥ ዛፍ ቅርንጫፉም ግንዱም የሚጣፍጥ ይሆናል። ስሩ የመረረ ከሆነ ግን ግንድና ቅርንጫፉም የመረረ ይሆናል። ለምን ቢባል ስሩ ግንድና ቅርንጫፉን ይሸከማል እንጂ ግንድና ቅርንጫፉ ስሩን አይሸከምም። ስሩ የግንዱንና የቅርንጫፉን ባህሪ ይወስናል እንጂ ግንድና ቅርንጫፉ የስሩን ባህሪ ሊወስን አይችልም። ይህ እንዴት ነው ከተባለ ቤተሰቡ የተስተካከለ ሰው ልጆቹ ህይወታቸው የተስተካከለ ይሆናል። የእናትና የአባት ህይወት የተስተካከለ ካልሆነ፣ የመረረ ህይወት ከሆነ የልጆቹም ህይወት እንዲሁ የመረረ ይሆናል ማለት ነው። ለምን ይባል ህይወትን የሚማሩት ከእናት ከአባቶቻቸው ነው። እናት አባት የልጁን ጠባይ ይወስናል እንጂ የልጅ ባህሪ የእናት የአባቱን ጠባይ ሊወስን አይችልም። ቀድመው በመገኘት የልጃቸውን ህይወት በማስተካከል እነሱ የቀደሙ ናቸውና ስሩ የጣፈጠ ከሆነ ቅርንጫፉም እንዲሁ የጣፈጠ ይሆናል ማለት ነው። አሁን የልጆቻችን ባህሪ የልጆቻችን ጠባይ እየተበላሸ ከሆነ መፈተሽ አለብን። እኛ ምንድን ነው እያስተማርናቸው ያለ ነው? ቅዱስ ዳዊት እንዳለው መኑ ያርእ የነሰናይቶ በጎውን ነገር ማን ያሳየን እንዳለ የእኛ ልጆች ህይወትን የሚማሩት ህይወትን የሚቀስሙት ከቤተሰቦቻቸው ነው። በአንድ ወቅት አንዲት ህፃን ልጅ ወደ ትምህርት ቤት የትምህርት ቤቱን ሕግና ደንብ የጣሰ አለባበስ ለብሳ ትሄዳለች። ለአቅበንብስነት ያልደረሰ ቆራርጣ ቆራርጣ ለብሳ ስትሄድ የትምህርት ቤቱ ርዕሰ መምህር አየና እንዲህ አለ፣ ይህንን እንዲህ አይነት አለባበስ ለብሰሽ ወደ ትምህርት ቤቱ መግባት አትችም፣ ሂጅና ወላጅ ይዘሽ ነይ አላት። ከዛ ይህች ሕፃን ተመልሳ እናቷን ወላጅ ይዛ ወደ ትምህርት ቤቱ ሄደች። ነገር ግን የእናቲቱ አለባበስ ከልጅቱ አለባበስ የበለጠ ለአቅመ ልብስነት ያልደረሰ ሳይሆን እጅግ በጣም ሕገ ወጥ የሆነ አለባበስ ለብሳ እናቲቱ ወደ ትምህርት ቤቱ መጣች እና ይህ ወላጅ አምጥቻለሁ አለች። ጻኗ ግቢ በያት አለ ስትገባ የእናቲቱ አለባበስ ከልጅቱ አለባበስ የባሰ ነው እና የትምህርት ቤቱ ርዕሰ መምህር አየና በያንጭም ራሱ ወላጅ አምጪ አላት ይባላል።